አንቺን ነው ማፈቅረው አንቺን ነው። አይደል እንዴ? በግልጽ አማርኛ የነገርኩሽ ከሆነ የምሬ ነው እውነት። ምን ታዲያ፣ ለምንድን ነው የምትቀልጅበት? ባልወድሽ ኖሮ እንደዚህ እመላለሳለሁ? ባላፈቅርሽ ኖሮ እንደዚህ እመላለሳለሁ? ስታይ ለአንቺ ቦታ ባይኖረኝ ኖሮ እንደዚህ እመላለሳለሁ? ሩታ፣ የምር አልመላለስም። የራሷ ጉዳይ ብዬሽ ትቼ መሄድ አቅቶኛል እንዴ። ልጅ ነው ልጅ። ደግሞ ነገ ከነገ ወዲያ አድጎ እኮ አባቴ ማለቷ አይቀርም። አገኘዋለሁኝ። ገባሽ? ቀለጠው መንደር ያብዬን ወደ ምዬ። አብርሽ፣ ይሄን ቃላትና ይሄን ንግግር እኮ ትናንትና ሄርሜላ ፊት ነበር ማውራት የነበረብህ። አንገትህን ደፍተ ሩታ ስትናገር ዝም በይ፣ ምን ሆነሽ ነው ሁልጊዜ የምትነጫንጭ የምትቆጭ የምትጨቃጨቂው? እያልክ ሄርሜላ ስትናገር ደግሞ ሰጥ እያልክ ዓይን ዓይኗን በፍቅሬን እያየህ እኮ ይሄን መልስ እኮ አንተ ትናንትና ነበር ማስተካከል የነበረብህ። የአሳሳትከው ትናንትና ነው ማለት ነው።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 ከመሸ እየመጡ አስቸግረዋል። በነገራችን ላይ አብርሽ ለምዶ ባላቅም በጣም ነው የሚያመሹት እና ወደ እናንተ ይዤ መጥቻለሁ ማለት ነው። እኔም ሀሳቤን እናገራለሁ፣ እናንተ ሀሳባችሁ እንድታስቀምጡ ነው የምፈልገው ማለት ነው። እንግዲህ ትናንትና የተለቀቀውን ቪዲዮ አይታችኋል። ሩታን እንዴት እንዴት እንዴት አድርጋት ስትናገራት በነበረው ቪዲዮ አንገቱን ድፍት አድርጉ የተቀለሰለሰ ሄርሜላን በፍቅር ዓይን እያየ አብርሽ ነበረ ቪዲዮ የተለቀቀው አይደለ። ብዙ ሰውም ፈረደባት ሩታ ላይ። ነገር ግን በትናንትናውም ሆነ በዛሬው ቪዲዮ የሩታ ጥፋት አልታየኝም። እኔ በበኩልኝ ወንድ ልጅ ዝም ብላችሁ ሲፈልገው ሲሄድ ሲፈልገው እና እንኳን ደህና መጣልኝ እያላችሁ የምትቀበሉት ከሆነ ሁልጊዜ ጊዜ መጫወቻ ነው የሚያደርጋችሁ። ስለዚህ የውሳኔ ሰው መሆን አለባችሁ። ለዛም ነው ሩት አሁን ላይ የምትወሰናቸው ውሳኔዎች ልክ ለሌላው ሰው የሚያስደስቱ ሆኖ ማይታዩት እንጂ እሷ ትክክል ናት። ይህንን ቃላት ይህንን ንግግር ትናንትና ነግሯት ቢሆን ኖሮ እኔ አንደኛ ማምጣት አይጠበቅበትም እንደተባለው፣ የተከበረ የእናት አባት ቤት ነው ከአራት ቤት ስትወጣ ነገሮች ማስጨረስ ሲችሉ እየጎተተ በየቀኑ ይዟት የሚመጣው ነገር አታንጣካለችው ማምጣት የለበትም። ሁለተኛ ነገር ደግሞ ከሱ የሚጠበቅበትን ነገር አድርጎ እሷ ሩታ በተጨቃጨቅ እኮ ኦኬ፣ አንችን የተጨቃጨቅ ብለን ነቅሳት አለን። ግን ከሱ አብርሽ፣ ከሱ የሚጠበቅበትን ነገር ሳያደርግ ከእሷ ብቻ ጥሩ ነገር እንድታደረግ ይጠብቃል። ያ ደግሞ ስህተት ነው። ትዳር ህይወት የጋራ ነው። አንድ ሰው ብቻ ሊያስብበት ወይም ደግሞ ሊያደርገው የሚችል ነገር አይደለም። ስለዚህ መሆን የለበትም ማለት ነው እና ይሄንን ንግግር ትናንትና ነበር መናገር የነበረብህ ና እንሂድ ብላ ጎቶ ተይዛ ስትሄድ እኮ እንደበግ ተነድተን ሄድክላት አይደለ ስለዚህ እንዴት ነው ሩታ አሁን ትናንትና እንደዛ ሆነ ሄድ ዛሬ ስልልል ባሌ እንኳን ደህና መጣልኝ ብላ እንድትቀበልክ እየጠበክ ያለው ይሄንን ጥያቄ ላንተ ነው ማቅረብ የምፈልገው ማለት ነው ትክክልም ስላልሆነ እናንተም ደግሞ ቤተሰቦች ሰዎች ይቅርታ አድርጊለት የምትሉ ሰዎች መጀመሪያ ከሱ ያለበትን ችግር እንዲያስተካክል መምከር አለባችሁ። ከሱ ሁለት ነገሮች ይጠበቁበታል። አንደኛ በድፍረት ሄርሜላን በኦዲንስ ፊት አደለም፣ ሁለቱን ማቁሙ፣ ሄርሜላ ከዚህ በኋላ እስካሁን የነበረን ጊዜ ደስ የሚል ነበረ፣ ከዚህ በኋላ ከህይወቴ ውጭ ሚናች ምንም ነገር ሊኖራል አይችልም፣ የሚሞደው ሚስቴ ሩታን ነው ብሎ በፊቷን መናገር ያለበት እንጂ በቪዲዮ እየነጣጠለ አደለም። አንድ የሚጠበቅብ ነገር። ሁለተኛ ይህን ከተናገርክ በኋላ ሄርሜላን ከአንተ ህይወት አርባ ክንድ ማራቅ አለብህ ከቻልክም የሙሉ ቀን ልዩነት ያለበት ሀገር እንዳለበት ሀገር ልብ አድርገህ ልብህን ማራቅ አለብህ። ይሄ ትክክለኛው እና ዋነኛው ውሳኔ ነው ማለት ነው። ያለበለዚያ ግን መሄድ፣ መምጣት፣ መመላለስ ነው የሚሆንብህ ህይወት ላይ እንደ ዕቃ ጨዋታ ነው ልታደርገው የምችለው እንጂ የሚያስተምርም ሆነ የሚያረጋጋም ሆነ ትዳርህን ሊያቆይ የሚችል ምንም አይነት ነገር አይኖረውም ማለት ነው። ተግባባል። ስለዚህ ይሄን ነገር ማስተካከል አለብህ። አስተካክል ነው በቃ፣ ዋናው ነገር አስተካክል። እነዚህ ሁለት ነገሮች አድርገህ እስኪ እኛም ሩታ ላይ እንፍረድ። አሁን እኮ በጭፍኑ በደፈናው ነው ሩታ እንዲሆነች እንዲሆነች እየተባለ ያለው፣ ያ ደግሞ ትክክል አይደለም። እኔ በጭፍኑ ላደርገው እኔ ላራሴ ላደርገው የማልችለውን ነገር እሷ ላይ ታደርገው ብዬ ልፈርድ አልችልም። ማንኛውም ሴት ልታደርገው የምችለውን ነገር ነው እያደረገች ያለችው። ስለዚህ አንተ ከራስክ እነዚህን ሁለት ነገሮች ቅረፍና እነዚህን ቀርፈህ ሩታ የምትጨቃጨቅ ከሆነ የዛኔ ከአንተ ጎን እንቆማለን ማለት ነው። ከዛ ውጭ ግን እችን እንትን ኮተት እየጎተትክ እየመጣ ሩታ ወደ አንተ ህይወት እንድትመጣ ወይም ቅርታ እንድታደረግል ማድረግ እኔ ሞኝነት ነው፣ ለእኔ ብዬ የማስበው ሞኝነት ነው። ስለዚህ መጀመሪያ የራስክን ድክመት አስተካክል ማለት ነው። ትልቁ ነገር ይሄ ነው። ሁለት ነገሮችን ካስተካከል በእርግጠኝነት ሩቷም ወደ አንተ ስለምትመጣ ማለት ነው። እና አክስቷም ነግረሃለች። መጀመሪያ ከአንተ መስተካከል ያለበትን ነገር አስተካከል፣ ከአንተ የሚጎለውን ነገር አደርግ። ፎቶውም ደግሞ እንደተባለው ለአንተ እንጂ ለእሷ አይደለም የሚያገለግለው። ምክንያቱም እሷ በእጇ ይዘዋለች ልጁን፣ አንተ ግን በየደቂቃውን ልታዩ ስለማችል ለአንተ ነው የሚያስፈልገ። ይሄ ትክክለኛ ነገር ነው። የሰወሬ አትስሚ ምናምን ምናምን አይደለም። ሩት አሁን የሰወሬ ሳይሆን በተግባር የምታየው ነገርም ነው እያቆሰላት ያለው። ዛሬ እንደዚህ ብሏት ነገ ሄዱ ደግሞ ተለጥፎ ታገኝታላችሁ። ያ ስህተት ነው መሆኑም የለበትም ሲጀመር ሊሆን የማይገባ ነገር ነው። በቃ ቆርጠ ወስነ ከህይወት ማውጣት አለብን ማለት ነው። ሌሎች ምሺ አይ አብርሽ ሩት ታየ በቃ ታረቁ በማላችሁ ፈጣሪ ይግባ። ሩታዬ በቃ ከአንድ ላይ ሁኑና የምትሉ አብርሽ ደግሞ አትንዘላዘል፣ ቆፍጠን ብለህ ትዳር ክምራ እኮ ይህ ነው እኮ ዋናው ጉዳይ። እሱ ትዳሩ መምራት ከቻለ እኮ አልኳችሁ እኮ እኛ እንፈርድባታለን። አልኳችሁ እኮ ሩታ ላይ ግን አሁን ላይ ግን ሊያስፈርድባት የሚችል ምንም አይነት ነገር እየሰራች አይደለም። ነው አንተም አብርሃም ለምን ለሄርሜላን እኔ አልወድሽም አላፈቅርሽም ህይወትሽ ኑሪ እኔም ከሚስቴ ጋር ከልጄ ጋር ብለህ አባትን እና አላክና ታረቁ። ድራማ ቢሆን ልክ አለው። ያ አብርሽ በዚህ ላይ ክብርን ዝቅ አታደርግ የምትል ዛሬ ማርያምን አንደኛ ነኝ ሩታን የሚወድ ብቻ። አብርሃም አንተ ሄርሜላ ከህይወት አርቃት። እሷ ኃይለኛ የሆነችው በራሷ ጥፋት ነው። ይቅርታ ከጠየካት ከልብህ ይሁን። ሄርሜላን አንድነ መጨረሻ ጊዜ ያስወጣት አብርሽ። ሩታ ግርማ ሞገስ ነች። ሩታ ሀብቴ በጣም ይጨንቃላል የምር አሁን እኮ ተሰምቶታል። ይሄ ሁሉ በቃ ሰለቸው ይመስለኛል ስድቡ ራሱ አቦ ታረቁ ጭቅጭቅ የልጅሽ አባት አይደል ለምን የልጁ አባት መሆኑ አይደለም ጨዋታ እንዴ እኔ የሚገርመኝ ግን ሴቶች ሆናችሁ በሴት ላይ እንደዚህ የምትፈርዱ በጣም ነው የምትገርሙኝ ማለት በዚህ ልክ እንዴት እንዴት በዚህ ልክ ሰው ላይ ይፈረዳል ዛሬ ገና ትልቅ ነገር አደረግክ ኖ ገና ይቀረዋል ታይ እንግዲህ ሩታየ አሸናፊ ሩቤል እና ታረቁ ይበቃል ያቺ ሴተኛ አዳሪ ይገባታል። ባይ ባይ። መቼ ማይለያዩም አብርሽ ተስፋህ ትቁረጥ። ያችን ስድ ካጠገብ አርቅ በቃ። እሷ እናረቅ ሲችል ነው ሩታን ማግኘት የሚችል። እውነቱን ስነግራችሁ ማለት ነው። እረ ታረቁ በማርያም። ግን አብርሽ ችግር አለብት። ለምን ለሄርሜላ ህይወት ውጪ ልኝ አትላትም እኮ? አጠገብ ስትኖር ትቅለሰለሳለህ። ሄርሜላ አሁን እንደወስኑ ራሱ ማለት ነው። ነይ ብሎ ጎን ለጎን አድርጓቸው ከህይወቴ ውጪ ሌላት ቢያመጣት ራሱ ሀሳቡን ቀይሮ አንገቱን ደፍቶ ነው የሚሄደው በእርግጠኝነት ደፍሮ አይናገርም። አብርሽ ማለት ነው እርግጠኛ ስለሆንኩ ነው አብርሽ ግን ትልቅ አባቶች ይዘ ስር ይዘክ በሆነ ጉዳይ ብትታረቁ ደስ ይለኛል ውዴ ምንም እዛ ከድረስኮ ያለ ሰውም እኮ እሱ ቢስተካከል እነዚህ እነዚህ ነገሮች ቢቀርፍ ሩታ በእርግጠኝነት ይቅርታ ታደርግለታለች ምንም ጥርጥር የሌለው ነገር ነው እሺ አንቺ ተይ ለነዛ ቦታ ትስጪ ወሬው ሳይሆን ዋናው ነገር እሱ ባይ ነው የምታዩ ነው በአይኗ የምታየው ነገር ያሳምናታል ማለት ነው። እና ቤተሰቦች እንዳይረዝምባችሁ ላይክሽር ሰብስክራይብ አድርጉ። አብርሽ የራስህን ነገር ቀርፈ ከዛ በኋላ ከሩት ያለውን ብጠብቅ የተሻለ ኖራለውም። ቪዲዮውን ከወደዳችሁት እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ ቻውቻው።